የወር አበባን የሚያስቀሩ አጋጣሚዎች። የወር አበባ መዘጌት በሴቶች ላይ ጭንቀትን መፍጠሩ አይቀርም። በአብዛኛው ደግሞ ያልታሰበና ድንገተኛ ከሆነ እርግዝና ተከስቷል ከሚል ጥርጣሬ በመነጨ ጭንቀት መፈጠሩ አይቀርም። የሕክምና ባለሙያዎች ደግሞ የወር አበባ የሚቀርባቸው ዋና ዋና ምክንያቶችን ይጠቅሳሉ። ጭንቀት፣ ሴቶች ረዘም ያለ ጊዜ የሚጨነቁ ከሆነ ለወር አበባ መዛባት የመጋለጥ እድላቸው ከፍ ያለ መሆኑን የሕክምና ባለሙያዎች ይናገራሉ። የወር አበባ የሚመጣበት ጊዜ ማጠርም ሆነ መርዘምና በአንዳንድ ሴቶች ላይ የሚከሰተው ከፍተኛ የህመም ስሜት ጭንቀትን ተከትለው የሚከሰቱ አጋጣሚዎች ናቸው። የችግሩ ተጠቂዎች የአካል ብቃት እንቅስቃሴ ማድረግ፣ የሚጨነቁበትን ነገር ለቤተሰብ አሊያም ለባለሙያ በማማከር ከዚህ ስሜት መውጣትና መፍትሄ መፈለግ ይኖርባቸዋል የክብደት መቀነስ የክብደት መቀነስ ወይም ደግሞ ከባድ የአካል ብቃት እንቅስቃሴ ለወር አበባ ዑደት መስተጓጎል ምክንያት መሆኑን ባለሙያዎች ይጠቅሳሉ ከክብደት በታች መሆን አልያም በሰውነት ውስጥ አነስተኛ የቅባት ክምችት መኖሩ ሴቶችን ለዚህ ችግር ያጋልጣል የመራቢያ ሆርሞንን በማሳነስም የወር አበባ እንዳይከሰት የማድረግ አቅም አለው ምናልባት የሰውነት ክብደት በቀነሰ ወቅት በዚህ አጋጣሚ የሚጠቁ ከሆነ ሐኪም ማማከር ይኖርበታል። ከዚህ ባለፈ ግን በቫይታሚን ማዕድንና በተለያዩ ንጥረ ነገሮች የበለጸጉ ምግቦችን መመገብም ያስፈልገውታል። ከልክ በላይ ውፍረት፤ ይህም ከክብደት በታች መሆን የሚያስከትለውን ያህል የወር አበባ ዑደትን ያስተጓጉላል። ይህ አይነቱ ክስተት አንዳንድ ጊዜ ሴቶች ሕክምና ላይ በሚሆኑበት ወቅት ሊከሰት የሚችልበት አጋጣሚም ስላለ ሐኪምን ማማከር ያስፈልጋል። የወሊድ መቆጣጠሪያ፦ አንዳንድ የወሊድ መቆጣጠሪያዎች ለዚህ ችግር የመዳረግ ዕድል አላቸው። በተቻለ መጠን የወሊድ መቆጣጠሪያ መውሰድ ሲፈልጉ ከሐኪም ጋር በመመካከርና ለመሰል ችግሮች የሚዳርጉ አጋጣሚዎችን በመቀነስ ሊሆን ይገባል። ሆርሞን እንደ ባለሙያዎች ገለጻ በሰውነት ውስጥ የሚገኙ አንዳንድ ሆርሞኖች ሴቶችን ለዚህ ችግር ይዳረጋሉ። ፕሮላክቲንና ታይሮይድ የተባሉ ሆርሞኖች በዚህ መልኩ ይጠቀሳሉ። የሚከሰቱ የሆርሞን አለመመጣጠኖች ደግሞ በደም ምርመራ ይታወቃሉ። መሰል አጋጣሚዎች ሲከሰቱ ከላይ የጠቀስናቸውን ጨምሮ ሌሎች ምክንያቶች ሊሆን ስለሚችሉ ወደ ሕክምና ተቋም በማምራት ምርመራ ማድረግ አስፈላጊ ነው። በተጨማሪም በልጅነት የሚከሰት የሆርሞን መዛባትና ማነስም ለዚህ ችግር መንስኤ ስለሚሆን ሐኪሙን ማማከር አይዘንጉ። እርግዝና በጣም የተለመደውና በርካታ ሴቶች የሚቀበሉት ጉዳይም ይህ ነው። የወር አበባ ሲቀር የእርግዝና ምልክት ተደርጎ መውሰድ፣ የህክምና ባለሙያዎችም የወር አበባ ለመቅረቱ ወይም ለመዘጌቱ አንዱ ምልክት ይህ መሆኑን ይገልጻሉ። የወሊድ መቆጣጠሪያ የወሰደች እንኳን ቢሆን አንድ ሴት ይህ አጋጣሚ ሊከሰትባት እንደሚችልም ያነሳሉ። ምክንያቱም ፍጹም በሆነ መልኩ እርግዝና መከላከል የሚያስችል መቆጣጠሪያ የለምና፣ እናም የወር አበባ ከቀራ ሊያም ከዘገየ የመጀመሪያው እርምጃ መሆን ያለበት ሐኪም ማማከርና የእርግዝና ምርመራ ማድረግ ነው። ከዚህ ባለፈም አንድ ሴት በእድሜ ምክንያት መውለድና የወር አበባ ማየት ከምታቆምበት የእድሜ ክልል ከአስር ዓመት ቀድሞ ይህ አጋጣሚ ሊከሰት እንደሚችልም ባለሙያዎች ይገልጻሉ። ይህ ደግሞ የኤስትሮጅን መጠን መዋዠቅ ምልክት እንደሆነም ነው ባለሙያዎች የሚገልጹት። ይህ አጋጣሚ ለአንድ ዓመት ከዘለቀም መውለድ የሚያቆሙበት ጊዜ